አንተ በጣም ንጹህ ስትሆን እኔ ብዙ ከብራለሁ። የእኔ ሳንክቲፊኬሽን ሞር በእኔ ህይወት ላይ የእግዚአብሔርን ክብር እንዲገልጥ ያደርገዋል። አይቋቋሙም ያለው ጦረኛ ነህ አደለም? እኔ ያለዋል እንዳትፈራ። እኔ ግን የምኖረው በቅድስና ነው። የሚወረስ ብዙ መሬት እያለ ቀድማ አረጀህብኝ አለው። እስካሁን ስለ መጣኸው ሸልምሃለሁ፣ ስለ ቀረ ጠይቀለሁ። አረጀህ እግዚአብሔር የሰጠንን ኃላፊነት እግዚአብሔር የሰጠንን ሚሽን በሰጠን ዕድሜ ለመጨረስ በጣም ብዙ መዝናናት መቀነስ አለብን። ታዲያ ልሂድ ሲለው አሁንም አረጀህብኝ አለው። በቃ ያለህን አወራርድና አምጣ አለው። ልሂድስ ብትል ሸምግልሃል፣ ጉልበት የለህም፣ መሮጣ አትችልም። ጌታ ኢየሱስ እንደዚህ ያለ ገና ከቀኑ 11 ሰዓት ነው፣ አልመሸም። በቀን የሚመላለስ አይፈራም። ስለ እናንተ በዛ ባለመኖሬ ደስ ይለኛል። ወዳጃችን አላዛር ሞቷል እንሂድና እናስነሳው። ትህትና አታቆሙ፣ ጸሎት አታቆሙ፣ መጾም አታቆሙ፣ በቅድስና መኖር አታቆሙ፣ በንጽህና መኖር አታቆሙ ሁሌላችሁ አለው። ክርስትናን ዘመናዊ አናረገውም። ለምን ድሮም ባህላዊ አይደለም። ኢያሱ መጽሐፍ ምዕራፍ አንድ ላይ ሲጀምር፣ ገና ብላቴና ነው ልጁ። የእግዚአብሔር ባሪያ ሙሴ ከሞተ በኋላ ኢያሱ ምዕራፍ አንድ ላይ እስራኤል ተሰብስቦ ይላል። ሰላሳ ቀን ሙሉ ለሙሴ አለቀሱ ይላል። እውነታቸውን ነው። ቁጭ ብሎ አለቀሱ። የእግዚአብሔር ባሪያ ሙሴ ብለው፣ ከዛ እግዚአብሔር መጣ። ኢያሱ አለ። አቤት አለ። ህዝቡን እንዲበላቸው አለ። ምን ልበል? ተነሱ፣ በቃ ተነሱ ተራመዱ። ሌላ አለ። ከፊት የተናገርኩት ሌላ አለ። ከኔ ጋር ትገባላችሁ። ሙሴ አልቻለም። ተነስ፣ ማልቀስ በቃ። ከዛ እግዚአብሔር እንደዚህ አለ፣ አትፍራ አትደንግጥ። ከሙሴ ቀጥሎ ማገልገል ያስፈራል። እንዳትፈራ እንዳደንግጠ ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር ሆናለሁ። ግን አለው ባሪያዬ ሙሴ የነገረህን ደግሞም ያዘዘህን እነዚያን ህግጋቱን በቀንም በሌሊትም አስብ፣ አሰላስል፣ ጠብቅ። በዚያን ጊዜ አለው መንገድህ ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። በህይወት ዘመን ሁሉ ማንም አይቋቋምህ። ሰላሳ አንድ ነገስታት ከፊቱ ቆሞ ይጠብቁታል፣ ሊዋጉት እንደነያሪኮ የተዘጉ ከተሞች አሉ። ውስጥ ያሉት ኃይለኞች ናቸው፣ ቀጥሎ ጦረኞች ናቸው። ሰባቱ ነገስታት ማንም አይቋቋምም። በዚህ አይነት ፍሬም ውስጥ እግዚአብሔር አስገባው እያሱን። ሕጉን ጠብቅ፣ ትእዛዙን አክብር አለው። እግዚአብሔር የሰጠው ይህን ነው። ከፊት ለፊት ላለ ጠላት እንዳትጨነቃለሁ እንዳትጨነቅ ጠላቶቼ ኃይለኞች ናቸው፣ ብርቶች ናቸው፣ ይገሉኛል። ያ እንዳትጨነቅ። ለሱ እኔ ያለው አንተ ህጉን ጠብቃለሁ፣ እንደ ቃሌ ኑር አለው። አንተ በጣም ንጹህ ስትሆን እኔ ብዙ ከብራለሁ። የእኔ ሳንቲፊኬሽን ሞር በእኔ ህይወት ላይ የእግዚአብሔርን ክብር እንዲገልጥ ያደርገዋል። ስለዚህ እግዚአብሔር እንደዚህ አለው፣ በደረስክበት ሁሉ የምትነካካ ከሆነ በፍጹም አብሬ ሊቆም አልችልም አለው። እኔ ቅዱስ ነኝ አለው። አዎ እንደ ህግ የተራመድ አይቋቋሙም። ያለው ጦረኛ ነህ አደለም እኔ እንዳትፈራ እኔ ግን የምኖረው በቅድስና ነው። አይ ቅድስና ከሌለ እግዚአብሔር አይመጣም፣ ከኃጢአት ጋር መቼም አይተባበረም። ስለዚህ እግዚአብሔር የነገሩ ስታርቲንግ ፖይንት ላይ አስጠነቀቀው። ህይወትህን ጠብቃል፣ ፕሮቴክተር አድርግ ራስ። ህይወታችሁን ጠብቁ፣ አስተሳሰባችሁን ጠብቁ፣ ኢንቴንሽናችሁን ንጹሁን ጄኒዩንኑ ሞቲቫችሁ ኮራፕት እንዳይሆን ተጠንቀቁ፣ ለልባችሁ ተጠንቀቁ። በሕይወት ንጽህና ውስጥ ራሳችሁን ጠብቁ። በእውነት ነው የምላችሁ፣ ከጥቂት ዓመት በኋላ እግዚአብሔር ከእናንተ ጋር ቆሞ ብዙ ስኬቶቻችሁን እንደ ነዶ ተሸከማችሁ ትሄዳላችሁ። በፍጹም ይሄ ትንቢት አይደለም፣ ባይዘ ኢትስ ፕሪንሲፕል። እንደ እግዚአብሔር ቃል ከኖርክ ይቃናልሃል፣ ምንም ጥርጥር የለው። እንደ እግዚአብሔር ቃል ካልኖርክ አይቃናልህም፣ ምንም ጥርጥር የለው። ኢያሱ አለ አቤት አለ፣ ሸመገልክ አረጀ እድሜህም ገፋ አለውና አዎ እግዚአብሔር ሆይ ሲል እግዚአብሔር ምንድን ያለው? ነገር ግን መያዝ ያለበት ገና ብዙ መሬት ከፊት አለ። የጠራሁ ቀን አለው። አዎ እምትወርሰውን ምድር ከዚህ እስከዚህ ነው ብዬ ነግሬህ ነበር አለው። የሰጣው ሚሽን፣ የሰጣው ኃላፊነት እና የሰጣው እድሜ ተመጣጣኝ ነበር አለው። እሚወረስ ብዙ መሬት እያለ ቀድማ ረጅህብኝ አለው። እስካሁን ስለመጣኸው እሸልምሃለሁ፣ ስለ ቀረ ጠይቀሃለሁ። አረጀ ግን ገና ብዙ ነበር አለ። ባንተ በኩል መወረስ ያለበት መያዝ ያለበት ብዙ ነበር። በጣም ተዋግቷል ኢያሱ ባይዘወይ። በእውነት ነው ምላችሁ እግዚአብሔር ኢያሱ ላይ ምን ያህል ኢንቨስት እንዳደረገ ስለሚያቅ አብሮት ቆሞ እግዚአብሔር ምን ያክል መለኮታዊ ነገሮችን እንዳደረገ ስለሚያቅ ነው ቻሌንጅ እያደረጋለሁ እንጂ እንደ ሰው እንደ ሰው እንደ ሰው እንደ ሰው የኢያሱ መጽሐፍን ብታነቡት በእውነት ነው የምላችሁ ይህንን ሁሉ አይደለም፣ አንዱን ሰው በዘመኑ አንዱን ካደረገ ትልቅ ክብር ነው። ምንም አላረክም አይደለም ያለው እግዚአብሔር፣ የቀረ ግን ብዙ ነው አሉ። ትንሽ ቀረው አይደለም ያለው እግዚአብሔር። ያልተወረሰ ያልተያዘ የሚቀር ብዙ መሬት አለ። እግዚአብሔር የሰጠንን ኃላፊነት እግዚአብሔር የሰጠንን ሚሽን በሰጠን ዕድሜ ለመጨረስ በጣም ብዙ መዝናናት መቀነስ አለብን። ኢያሱ ለምንድን ነው መንገድ ላይ የቀረው ሪላክስ አድርጎ? ከዚህ በፊት የነበሩትን ምዕራፎች ብታነቡ ኢያሱ በደረሰበት በደረሰበት ስኬት ርስት በገመድ ማካፈል ጀመረ። የሌዊ ወገን፣ የይሁዳ ወገን እያለ አካፈለ። ገና ብዙ እያለ አለው እግዚአብሔር። ኦፍኮርስ በጣም ብዙ ነገር እግዚአብሔር በእሱ ህይወት አድርጓል። ትልልቅ የሚቆጠሩ ስኬቶች በላዩ ላይ አሉ። ኢያሱን መንገድ ላይ እያስቀረው ስኬት ነው፣ መከራ አይደለም። ድል ነው መንገድ ላይ እያስቀረው የደረሰበት ነገር ነው መንገድ ላይ ያስቀረው። እግዚአብሔር በህይወቱ ላይ የሰራው ስራ ነው እያሱን መንገድ ላይ ያስቀረው። ከእግዚአብሔር የተቀበላችሁት ብዙ ድል መንገድ ላይ እንዳያስቀራችሁ፣ የምትሰሩት ብዙ አለ ከፊት። እግዚአብሔር መጣና እያሱ እንደዚህ አሉ። የተሰራ ስራ አለ አው የተደረገ ነገር አለ አው የተወረሰ መሬት አለ አው በጣም መተህልኝ አለ አው የቀረኝ ሲል እጅግ ባይ ሰው ብዙ ነው። ብቻ እኮ አይደለም የሚለው፣ እጅግ በጣም ሰፊ አለ። እግዚአብሔር እግዚአብሔር እኮ ነው ያለው እግዚአብሔር እንደዚህ ያለው እጅግ በጣም ሰፊ። እግዚአብሔር እጅግ በጣም ሰፊ ካለ አለካ፣ አሁን ማለት ነው ታዲያ። ልሂድ ሲለው አሁንማ አረጀህብኝ አለው። በቃ ያለህን አወራርድና አምጣ አለው። በቃ ጨርሳል። ተከማች ወደ አባቶች ያለ አምጣ አለ። ልሂድስ ብትል ሸምግልሃል፣ ጉልበት የለህም፣ መሮጥ አትችልም። እኔ እኮ አብሬህ ነበርኩ አለሁ ባህር እየከፈልኩ ቅጥር እያሰመጥኩ መፀሐይን በአደባባይ እያቆምኩልህ ታላላቅ ነገሥታትን በፊትህ እያራገፍኩልህ አብሬህ ቆሜ ነበር አለው። ስኬት መንገድ ላይ ያስቀርህ አለ። ኃጢአት አደለም ያስቀረው፣ አመፅ አደለም ያስቀረው ስኬት ነው። ስኬትን ያስቀረው ኢያሱ መጽሐፍ ላይ የምታገኙት በደል የለም። እንደውም እንደውም በኃጢአት አካን የሚባለው ሰውዬ ኃጢአት ሲገኙበት እንደውም ከመካከል አስወገረው በድንጋይ በድንጋይ አስወገረው ነው ያስወገደው። እንደዚህ አይነት ኃጢአት እርም ህይወቱ ላይ የለም ሰውየው። ስኬት ግን ለካ ያስቀራል። ለካ የጨረስክ ሲመስል ትሞት። አለ ዮሐንስ ወንጌል ምዕራፍ 11 ጌታ ኢየሱስ ክርስቶስ እንደዚህ ያለ ሲናገር፣ ስለ ዘመን፣ ስለ ጊዜ፣ ስለ አገልግሎት፣ አገልግሎትን ስለ መፈጸም የተናገረው ነው። ጌታ ኢየሱስ ትዝ ይላችኋል፣ አላዛርን ሊያስነሳ የደበቀን በጣም ዝነኛ የመጽሐፍ ቅዱስ ሐሳብ ስለሆነ አላዛርን ሊያስነሳው ከኢየሩሳሌም ተነስቶ ወደ ቢታንያ ሰባት ማይል አካባቢ ነው ልሄድ ሲል ብድጋለን፣ ኑ እንሂዳለን የት አሉት ወደ ይሁዳ፣ ምን ልንሰራ? ቢታንያ እንሂድ አለ። ምን ልንሰራ? ወዳጃችን አላዛር ተኝቷልና ልቀሰቅሰው ነው ሲጣረ፣ ጌታ ሆይ በዛ ኮ ይፈልጉሃል ሊገሉ ሲሉት፣ ጌታ ኢየሱስ እንደዚህ አለ። ገና ከቀኑ 11 ሰዓት ነው፣ አልመሸም። በቀን የሚመላለስ አይፈራም። ኢየሱስ እያወራ ያለው ስለዚህ 11 ሰዓት አይደለም፣ ስለ ጊዜ እያወራ ነው። የተሰጠኝን ስራ ልጨረስ ነው። ገና ነው፣ ገና ነው፣ አልጨለመም። ሳልጨርሰው አይዘጋም። እዘጋዋለሁ ሰሞኑን ከነ አሳይመንቴ አልሞትም። ፈጥሚያት ነው የሚሄደው አዎ እያዝረከረኩ ሳይዘጉ ሳይዘጉ ሳይዘጉ ክፍቱን ተጣውት የመጡ ብዙ እዳ አላው። ሰብስቤ ዘገዋለሁ አለ ኢየሱስ። እያሱን የሚያክል ታላቅ አገልጋዩ እጅግ የተከበረ አባታው ግን አልጨረሰም። ኤልሳን የሚያክል ታላቅ ክቡር አገልጋዩ አልጨረሰም። ኤልያስም ኢቭን እኮ አልጨረሰም። ኤልያስ መጨረሰ አልጨረሱም። እኔ ጨርሰዋለሁ አለ ኢየሱስ። እኔ የምጨርሰው እንደዚህ አይነት ጉዳይ ብቻ ዘላለምን ሰብስቤ ዘገዋለሁ። ያልቃል አለ እና ገና ነው አለ። የምጨርስበት ሰዓት እየመጣ ነው። አስራ አንድ ሰዓት ነው። አስራ ሁለተኛው ሰዓት ላይ ይዘጋል። አንድ ሰዓት አለኝ። ምራፍ አስራ ሁለት ነው። ምራፍ አስራ ዘጠኝ ላይ እሞታለሁ። ከምራፍ አስራ ሁለት እስከ ምራፍ አስራ ዘጠኝ ድረስ ግን አለኝ ቀን። ስለዚህ ዋን ዊክ ነው ያለኝ። ይሄ አንድ ሳምንት ው። አስራ አንድ ሰዓት ነው። አንድ ሳምንት ካልፎ አስራ ሁለት ሰዓት ይሆናል። ምራፍ አስራ ዘጠኝ ይደርሳል፣ እሞታለሁ። ገና ነው። ቶሎ አልሞትም፣ እጨርሰዋለሁ። በአንድ ሳምንት የሚያልቃለኝ ኑን ሂድ ወዳጃችን አላዛር ተኝቷል ልቀስቅሰው ሲል ቶማስ መምህር አለው አቤት ነው ተኝቶ ከሆነ ይነሳል አለው ተኝቶ ከሆነ ይነሳል ሲለው ጌታ እንደዚህ አለው በዚያ ባለመኖሬ ስለናንተ ደስ ይለኛል ለምን እነዚህ ናቸው ተከታዮቹ ሌላ ተከታይ ለው ኢየሱስ ህዝቤ የሚለው አስራ ሁለቱን ነው ስለናንተ እናንተ በዛ ባለመኖሬ ደስ ይለኛል ወዳጃችን አላዛር ሞቷል እንሂድና እናስነሳው ሞቶ አላል። በእኔ ኮንቴክስት ተኝቷል፣ በእናንተ ደግሞ ሞቶ አለ። እኔ ከእንቅልፍ ነው የምቀሰቅሰው። ከሞት መነሳት የእኔ ነው፣ የአላዛር አይደለም። በእናንተ ኮንቴክስት ግን አላዛር ሞቷል። እኔ ግን ሳየው ሞቶ አይደለም ተኝቶ ነው። ሳይጨርስ አንቀላፍቶ ነው። ከእንቅልፍ ነው ማነቃው። እኔ ግን ሞታለሁ፣ እነሳለሁ። ስለዚህ እኔ ሞቼ እንደምነሳ ምልክት ነው። እሱ አንቀላፍቷል፣ እኔ ሞታለሁ። ቶማስ ምንድን ያለው? ዋው ልታስነሳው ነው እንዴ? አይደለም ያለው። እኛ መንሄድና አብረን እንሞት በቃ ሊገሉ ይፈልጉ ይላው። አንተን ከገደሉኛ ምን ተስፋለን? ተሰብስበን የአልዓዛር መቃብር ዋሻ ነገር ነው፣ የብዙ ሰው ማስገባት ይችላል። አሁን እኛም አብረን እንሙት ማለቃችን ነው አላቸው አስራ አንዱ። ሁላችንም ደስ እንዲለን የሚጠበቅበት ቤት አይደለም። እያመመን ነው የምንለወጠው ደስ ሳይለን ነው። የሆነ ቀን ይገባናል፣ ደስ ይለናል። ዛሬ ደስ ላይለኝ ይችላል። የሆነ ቀን ግን ይገባኛል፣ በቃ ደስ ይለኛል። ሁሉም ነገር ገብቶኝ አይደለም የምከተለው። አንዳንዱ መንገድ ላይ ነው የሚገባኝ። ኢየሱስ ለጴጥሮስ ያለው እሱን ነው፣ ካለፈ በኋላ ታስተውለዋለህ አለው። አረጌታ አልገባኝ። ካለፈ በኋላ ተስተውላል። ኢየሱስ ከሞት ከተነሳ በኋላ ገባው ይላል ጴጥሮስ። የዛን ሰዓት አልገባውም። አይ በትጋት መከተል የሆነ ቅን ይበራልልህ። በቃይም ባክ ብሎ ቢቀርስ ኖሮ ትንሳኤ በኋላ ባይኖር አይጻፍለትም። እስከ እስከ ትንሳኤ ቀን ነበር። ልክ ኢየሱስ ከሞት ሲነሳ ሲል ለካ እንዲያ። ለዚህ መኖር ደግ ነው። መጽናት ጥሩ። ትህትና አታቁም ጸሎት አታቁሙ። መጾም አታቁሙ። በቅድስና መኖር አታቁሙ። በንጽህና መኖር አታቁሙ። ሁሌ እላችኋለሁ፣ ክርስትናን ዘመናዊ አናረገውም። ለምን ድሮም ባህላዊ አይደለም። አምላክ ከሰማይ ወርዶ ያሳየን ሕይወት ነው ክርስትና። ኑሩት፣ ኑሩት። አይሰለቸንም፣ አይደክመንም፣ ፌድ አያደረግም። እስቲ አሜን በሏ። በቃ ከዛ ኢየሱስ አላዛርን ሊያስነሳ ሄደ። በቃ ስለ ራሱና ወንድምሽ ይነሳል ሲላት አዎ አንተ ማለት ምናምን ስትል ትንሣኤና ህይወት ነኝ ነኝ ስለ ራሱ ነው የሚወረው። ስለ ሞተው ነገርም ስለመክረሙ ፕሮግራሙ አደለም። ኢንቴንሽኑ አላዘርን ማስነሳትና ስለ ራሱ መስበክ ነው። ከዛ እሷም ሄደች፣ ማርያም መጣች፣ እግሩ ሱር ወደቀች፣ አለቀሰች ምናምን አላዘሬ ታለ አላቸው። የት ነው ያደረጋችሁት አላዘር? ለመሆኑ እመጣለሁ ብያችሁ ነው። አንተ ጎበዝ ተነስ አደለም ይለው። ጣሊታዊ ተነች። ጣሊታ ማለት አንቺ ልጅ ማለት ነው ትርጉሙ። ስሙ አደለም ይሸታል ማለት ስጋና አጥንቱ ተለያይቷል ማለት ነው። ዓይን ፈሷል። ስጋምኑ ከዛ ከወጣና ቁጭ ብሎ ሲበላ አላዛርንም አይተው ጌታንም አይተው በጌታ አመኑ የሚል ቃል አለ። አላዛርን አይተው እንዴት ተነሳ አደለም? የሚሉት አላዛርን አይተው በክርስቶስ ያምኑ ነበር የሚል ቃል አለ። አላዛር ምንድ ነው? ጠቋሚ ነው። የሚደረገው ነገር ወደ ጌታ ጠቋሚ ከሆነ ጌታን የሰራው ማለት ነው። ኢየሱስን ካላከበረ ሰዎችን ካላዳነ፣ አማኞችን ካላነጸ ተአምር አደለም። ወያ ስማት ነው ወይ መታት ነው። መጠራጠር አለ በአንተን መካከለኛ ካረገ አንተ ከመሃል ወጣ፣ ኢየሱስ ከገባ ግን ነገሩ ይሄ ጊዜ ስለ አላዛር ያወራ የለም። ባይዘው በኢየሱስ አመኑ ይላል። ቀጥሎ ሌላኛው ግሩፕ ኢየሱስን መግደል ፈለገ ይላል። አላዛር ከመሃል ወጣ በኋላ ላይስ አላዛርንም ኢየሱስንም መግደል ፈለጉም ምን ይላል? በዚህ ሰው ይያድል እየሰራ ያለው በዚህ ዘው ይመክነ ተልል ያው ተከታችን እየሄድ ያለው አው እንግደሏ ሁለቱንም ለምን አንገላቸው? ስኬት የማስቆምም የመግደልም የማስቆምም አቅም ስላለው ከስኬቶቻችሁ ቶሎ ተለያዩ። ወደሚቀጥለው ሥራችሁ ሂዱ። አሳይመንታችሁ ላይ ፎከስ ኢየሱስ በጣም ፎከስድ ነው። የሞታ አስነስቶ ስለ ራሱ ሰብኮ ይሄዳል። ተአምር አድርጎ ቀጥሎ ስለ ራሱ ሰብኮ ይሄዳል። በፍጹም ተአምራቱ ጋር አይቆምም። ትንሣኤና ሕይወት እኔ ነኝ ብሎ ቆሞ ሰበከ። አያሌ ሰዎች በጌታ አመኑ ይላል። ያለምንም ዕዳ ኢየሱስ ጨርሶ ለመሄድ አርብ ቀን ሊሰቀል ጌታ ኢየሱስ ክርስቶስ ማለዳ ላይ ጉዞ ተነሳ። እግዚአብሔር መጥቶ አባ አባት መጥቶ እንደ እያሱ ልጄ ኢየሱስ የሚወረስ ብዙ ምድር ነበር አይለው ጨርሰሃል የእነያሱ ከኢየሱስ አንጻር ምንም ነው። እነያሱ እግዚአብሔር ከነሱ ጋር ነው። ኢየሱስስ አባቱ ይተዋል። ማንም አጠገቡ አይመጣም። የወደቀው መላእክ፣ ሰይጣንና ጨለማ፣ ክፉ ሰዎች ዙሪያውን ከቦ ያስጨንቁታል። በዚህ መካከል ኢየሱስ ቀዶት ወጣ፣ ሰንጥቆት ወጣ። በምንም አይነት መንገድ ኮምፕሌን አያረግ። በምንም አይነት መንገድ አጠገቡ ላለው ሰዎች መልስ አይሰጥም። ከአባቱ ጋር ነው። አንድ ሺህ ዓመት ፈቅዶልህ ብትኖር ያለምንም ኃጢአት በንጽህና ብትኖር የእግዚአብሔርን ጽድቅ መመጠን አትችልም። ጌታ ኢየሱስ ክርስቶስ ሰርቶ ጨርሶልሃል። በማመን ግን የእግዚአብሔርን ጽድቅ የሚመጥን ያንን ሹመትና ክብር እግዚአብሔር በልጁ ደም በኩል አንተ ይሰጠሃል።